በኤርትራ 34 ኛው የነጻነት ቀኗ ላይ የምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት የኤርትራ ወታደራዊ መሪዎች ውይይት ማድረጋቸውን ከደህንነት ምንጮች ተሰምተዋል። የአስመራው ሚስጥራዊ ጉዞ ምንድን ነበር? የዚህም ሙሉ መረጃ የምንላችሁ ነገር አለ። ሚኒስትር አብይ አህመድን በመጀመሪያ አካባቢ ኤርትራ ሂዶ ከተመለሰ በኋላ የመጀመሪያ ጥያቄ የጠየቅኩት ኢሳያስን እንዴት አገኘኸው የሚለው ነበር። አብይ የመለሰልኝ መልስ አርኪና እውነቱን ነበር የተናገ ተናገረው ይላሉ። ኢሳይያስ ሀገሪቱን ፀሐይ ላይ የተጣለ የደረቀ ቆዳ አስመስሏት ነበር ያለኝ። ሌተናር ጄኔራል ዮሐንስ ገብረ መስቀል ሰሞኑን ካደረጉት ንግግር የተወሰደ ነው። ብርጋደር ናሐሙድ ወታደራዊ ስልጠና መጀመሩ ተሰምቷል። የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይቻላል ሲሉ አቶ ረዲያ ተናገሩ። በራያ ማንነት የትግል መስዋዕትነት ለከፈሉ መታሰቢያ የቆመው ሐውልት ፈረሰ። ማናፈረሰው የሚለውንም ይዘን ቀርበናል። የጎረቤት ሀገር ሶማሌላንድ የሀገር እውቅና ሊሰጣት መሆኑን ተሰማ። መንግስት በህገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች አሉ ብሎ እንደሚያምን ለሀገራዊ ምክክር ኮሚሽን ባስገባው ባለ 30 ገጽ መነሻ ሀሳብ ላይ መጠቆሙን መረጃዎች አመለክታሉ። አሜሪካ የቡርኪና ፋሶን መሪ ትራውሬን ይቅርታ ጠየቀች። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርእስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ ኤርትራ 34ኛውን ነጻነት ቀኗን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ ቀንተው በዋናነት የኤርትራ ወታደራዊ መሪዎች ጋር ውይይት ማድረጋቸውን ከደህንነት ምንጮች ተሰምተዋል። የአስመራው ሚስጥራዊ ጉዞ በተመለከተ እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ሲሆን ፊታቸው እንዳይታወ ጭንብል በመልበስና ዳርክስ ስንግላስ በመጠቀም ወደ አስመራ ተጓዘት። በዚህም ሚስጢራዊ ጉዞ የተሳተፉት አመራሮች አንደኛዋ ፈትለ ወርቅ ገብረ እግዚአብሔር መንጆሪኖና ሞንጆሪኖ እና ጄኔራል ኃይለ ስላሴ ግርማይ ወዲ እምብርቴ ጄኔራል ማእሾ በየነ ኮሎኔል ገብረ ጻዲቅና ገብረ አዴት ብርሃኑ ገብረ ጊዮርጊስ የቅርም ቀደም ሲል በአስመራ ባደረገው ህገወጥ ወጥ ጉብኝት ታስሮ የነበረ ሲሆን ተክላይ ገብረ መድህን የሰሜን ምስራቅ ትግራይ አስተዳዳሪ የነበረ ስታሊን ገብረ ስላሴ የዛራ ሚዲያ ኃላፊ እና ቀደም ብሎ ብቻውን ወደ አስመራ የተጓዘ ነበር ከነዚህም ተጨማሪዎች ከአራት እስከ ስድስት የሚሆኑ ማንነታቸው ያልታወቁ አጃቢዎችና ኦፕሬተሮች አብረው ተጉዘዋል ተጉዟል ተብሏል። በጉዞ የፊት ጭንብል ለብሰው የፀሐይ መነጸር ብላክ ሰንግላስ ለብሰው ኤርትራ ተሽከርካሪዎች ተጠቅመው ነው ወደ አስመራ ያገቡትም ሲባል ተሰምቷል። አስመራ ውስጥ በድብቅ ከኢሳያስ አፈወርቄ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባ ተደርጓል። ከዛራ ሚዲያ ጋር ፕሮፓጋንዳ ዘርፎ አብሮ ለመስራት ስምነትም ተደርጓል። በኤርትራ ባንኮች ገንዘብ ለማዘዋር ስምነት አድርገዋል። ከኤርትራ ወታደራዊ ድጋፎች ለማግኘት መስማማታቸውን ከደህንነት ምንጮች ያገኘነው መረጃ ያመላክታል። የኤርትራ ተቃዋሚ ፓርቲ የነበረው ብርጌድ ናሐሙድ ወታደራዊ ስልጠና መጀመሩ ተሰማ። የኤርትራ የተቃዋሚ እንቅስቃሴ ብርጌድ ናሐሙድ ከሰሞኑ ኢትዮጵያ ውስጥ ለሚገኙ አባላቶች ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴው የሚመሩ ግለሰቦች በአዲስ አበባ ጽሕፈት ቤት መክፈታቸው የተሰማ ከጥቂት ቀናት በፊት እና ወራት ነበር። ኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት 2017 ዓም በአዲስ አበባ የከፈተው ቢሮ ለወታደራዊ ማዕከላት ጽሕፈት ቤት ቤትነት የመጠቀም እቅድ እንዳለውና ያለፈው ሚያዚያ ወር ለቢቢሲ አማርኛ ገልጾ ነበር። ብርጌድ ናሐሙድ በቅርቡ ኢትዮጵያ ውስጥ ሁለት ቦታዎች ወታደራዊ ስልጠና መጀመሩን ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታ ሚስጥራዊ እንደሆነ መደረጉም ታውቋል። ጌታቸው ረዳ የሚመራው አዲሱ ዲሞክራሲያዊ ስምረት የትግራይ ፓርቲ መመስረቱን ጉባኤ በዚህ ዓመት በትግራይ ክልል እንደሚያካሄድ ተገልጿል። ህወሀት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይቻላል ሲሉ አቶ ረዳ ተናግረዋል። የፓርቲው መስራች አባል ከሆኑ ውስጥ አንድ መቶ ያህል ከህወሀት የወጡ ናቸው ተብሏል ግንቦት ሰባት ዓመተ ምህረት በአቶ ጌታቸው ረዳ የሚመራውና በብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ በመስረቻ ጉባኤ ላይ ከዚህ ዓመት በፊት በትግራይ ክልል እንደሚካሄድ አስታውቋል። ፓርቲው የመጀመሪያ ጋዜጣዊ መግለጫ በአዲስ አበባ ሸራተን አዲስ ሆቴል እያካሄደ ሲሆን፣ በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማገኘቱን ገልጸዋል። አዲስ ፓርቲ በትግራይ ያለውን ፖለቲካ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ መሆኑን አዲስና የተለየ ሀሳብ ያለው ፓርቲ መስራት እንዳስፈለገም ገልጿል። በመግለጫ የሰጡት የፓርቲ ኮሚኒኬሽን ኃላፊና የአደረጃጁ ኮሚቴ አባል አቶ ረዴ ጎልፎም የፓርቲው አመስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫ መስጠት እንዳልቻሉ ተናግረው ነበር። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚለው ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንደሆነ ትግራይ አዲስ ለውጥ ያስፈልጋታል የሚለው እምነት በመኖሩ የተፈጠረ አዲስ ፓርቲ ስለመሆኑ ገልጸዋል። ማንኛውም ሀሳብ አለኝ የሚል ትግራዊ የፓርቲውና በደም ና በመተዳደሪያ የሚቀበል ከሆነ ሰባት መቀላቀል የሚችል መሆኑን በመግለጫው ላይ ተናግረዋል። ከመጪው ሰኞ ጀምሮ ፓርቲው በክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎች አባላት ምልመላ ስራዎች እንደሚሰሩ የገለጹት አቶ ረዴ ከዚህ ቀደም የህዋት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይቻላል ብለው ነበር። ከዚህም ውጭ የህዋት አባል የሆኑ ወጣቶች እንዲሁም የትግራይ ውጭ ያለው የትግራይ ተወላጆች የፓርቲው አባል እንደሆኑ ይሰራል ሲሉም ገልጸዋል። አክለውም በህዋት ውስጥ ሰላም እንዳይኖር የሚሰሩ አራት ግለሰቦች ሰራዊቱን እናዛለን የሚሉ እምነት እንዳላቸው ስለሚያምኑ ትግራይ ሰላም የነሷት መላው የህዋት አባላት ሳይሆኑ አቶ ጌታቸው ረዳ ውጭ ያሉ ህገወጥ ጉባኤ ያካሄዱ ናቸው ሲሉም ተናግረዋል። በአሁኑ ወቅት የፓርቲው መስራች አባል ከሆኑት ውስጥ አንድ መቶ ያህል ከህዋት የመጡ መሆናቸው እነዚህም ውስጥ ዘጠና በመቶ በላይ የሚሆኑ በትግራይ እንደሚገኙ አቶ ረዴ ገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚያካሄድ የተገለጸ ሲሆን ይህን ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድ በመግለጫው ላይ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ አቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ጊዜ የፖለቲካ ፓርቲዎች ምዝገባ ፍቃድ ባሳለፍነው ሳምንት መስጠቱ ይታወሳል። በራያ የማንነት ትግል መስዋዕትነት ለከፈሉ መታሰቢያ የቆመው ሀውልት ፈረሰ። በራያ አላማጣ ከተማ ወንጭፍና አደባባይ ላይ የቆመው ሰማዕታት መታሰቢያ ሀውልት ግንቦት 29/2017 ዓ ም ምሽታ መሰዓት በህዋት ታጣቂዎች ላይ ፈርሷል። መንግስት በህገ መንግስቱ መሻሻል ያለባቸው በርካታ አንቀጾች አሉ ብሎ እንደሚያምን ለሀገራዊ ምክክር ኮሚሽን ባስገባው ባለ ሰላሳ ገጽ መረጃ መሰረት ሀሳብ መጠቆሙን መረጃዎች አስነብበዋል። መንግስት አንቀጾቹ በሰፊው ውይይት በክርክርና በሙሉ መግባባት መሻሻል እንዳለባቸው በሰነዱ ላይ መጠቆሙን ዘገባው ጠቅሷል። ሆኖም ህገ መንግስቱ ህገ መንግስታዊነት እምብዛም ያልታየበት እስካሁንም በተግባር ያልተፈተነ መሆኑን የጠቀሰው የመንግስት ሰነድና ህገ መንግስቱ ማሻሻያ አንዳንድ ችግሮች ሊያስከትሉ እንደሚ ይችል ገልጾ ነበር። ከዚህም አንጻር ህገ መንግስቱ ማሻሻያ ማድረግ አዲስ ህገ መንግስት ማስተዋወቅ ተደርጎ ሊቆጠር ይችላል በማለት መንግስት በሰነዱ ላይ ስጋት እንዳሰፈረም ዘገባው አመላክቷል። ሶማሌላንድ የሀገር እውቅና ሊሰጣት መሆኑ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሶማሌላንድ ሪፐብሊክ በቅርቡ እውቅና እንደሚሰጡ የሶማሌላንድ መሪው አስታውቋል። የሶማሌላንድ ፕሬዚዳንት አብዱረህማን መሐመድ አብዱላሂ ኤሮ ዋቢ በማድረግ ዘጋርዳን በዛሬው እትሙ እንዳስነበበው ከሆነ ግጭት በበዛበት ቀጠና ሶማሌላንድ በምርጫ መንግስት በመቀየር ሰላማዊ ስልጣን ሽግግር ከማድረግ ባሻገር አሜሪካ በቻይና ተጽዕኖ ስሪ ወደ ወደቀችበት ጅቡቲ የሚገኘው ወታደራዊ ሰፈሯን ወደ በርበራ ወደብ ለማዛወር አጥንኞዎች በመላክ እንገማ ገማ እያደረጉ መሆኑን አትተዋል። ሶማሌላንድ ከቅኝ ገዥዎች ዩናይትድ ኪንግደም በተደረሰ ስምምነት 1960 ነፃነቷን ተቀናይታ የነበረ ሲሆን ከአምስት ቀን በኋላ ማለትም 1960 ከጣሊያን ቅኝ ግዛት ነጻ ከወጣ ሶማሌ ጋር በመዋሃድ የሀገር ዕውቅና ቀሪ አድርጓት የኖሮች መሆኑን ሰነዶች አረጋግጠዋል። አሜሪካ ትራኦሬን ይቅርታ ጠየቀች። ካሁን በፊት በአሜሪካ ሴኔት ቀርበው የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ከሰሱት አፍሪኮም አዛዥ ጄኔራል ማይክል ላንግሌን ይቅርታ ጠየቁ። ፕሬዚዳንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋዲጉ ጋር ወደፊት ለመቀጠል ማተኮር እንደሚገባ መመሪያ መስጠታቸው እየተበላሸ የመጣውን የዩናይትድ ስቴትስና የአፍሪካ ግንኙነት ለማርገብ አዳዲስ ውይይቶች መንገዶችን ለመፍጠር በዩናይትድ ስቴትስ የምዕራብ አፍሪካ ዋና አዛዥ ዊል ስቴፈንስ የሚመራው

ዋግዲጉ መላኳን ተከትሎ በአሁን በፊት ለተናገሩ ንግግር ይቅርታ መጠየቃቸው ነው የገለጹት። ፕሬዚዳንት ዶናልድ ትራምፕ በትናንትና እለት በሁለቱ ሀገራት መካከል ያለው ግንኙነት ዳግም ለማስጀመር በሚል የልዑክ ቡድን ዋግዲጉ ጋር የነበራቸው ቆይታ በተመለከተ ስቲቨንስ በሰጡት ጋዜጠኛ መግለጫ ላይ እኛ ማንንም ለማስተማር እንዲሁም አይደለንም፣ ግባችን ማዳመጥና በጋራ መከባበር ሉዓላዊነት ላይ የተመሰረተ ግንኙነት መገንባት ነው ሲሉ፣ የዋሽንግተን አይነተኛ አቋም ነው ከውጭ ተጽዕኖ ነጻነት የሚያረጋግጡት የምዕራብ አፍሪካ ሀገሮች ች ላይ የሚታየው ጉልህ ለውጥ ያሳያል። አስፈላጊም ከሆነ ጄኔራል ማይክል ላንግሌ የሰጡት ሀሳብ ሙያዊ ስነ ምግባር የጎደለውና ያለመረጃ ያቀረቡ ትክስት ይቅርታ ላልጠየቁ ስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽ ሰጥተዋል። በምላሻቸውም ቀደም ብሎ የገለጹት የግል ምልከታይን እንጂ የትራምፕ አስተዳደር አቋም አይደለም ያሉት ጄኔራሉ የሰጡት አስተያየት ትራኦሬ ወደ ስልጣን ከመምጣት በፊት የነበረው ወታደራዊ ይታ አንጻር ነው። አዎ ቡርኪና ፋሶ ብዙ እየተከሰተ ነው። ሀገሪቱ በመሰረተ ልማት ኢኮኖሚና ትምህርት ፈጠን እድገት እያስመዘገበች ነው። በተፈጠረ አለመግባባት ይቅርታ ጠይቃለሁ ሲሉ መናገራቸውን የዘገበው ኦል ኦፍ አፍሪካ